የተወደዳችሁና የተከበራችሁ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ የእግዚአብሔር ቤተሰቦች፣ የድንግል ማርያም ልጆች፣ የቅዱሳን ሁሉ ወዳጆች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም እንደምን ሰነበታችሁ? እንደምን አደራችሁ? እንደምን አረፈዳችሁ? አሜን። ሳይገባን እንዲገባን አድርጎ በቸርነቱና በምሕረቱ ጠብቆ ለዚህች ዕለት እና ለዚች ሰዓት ያደረሰን የአባቶቻችን አምላክ ልዑል አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እናቱ እናታችን እመ አምላክ ወላዲት አምላክ ድንግል ማርያም ለስማ አጠራሯ ክብር ምስጋና ይድረሳል። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት እንደየክብራቸውና እንደየማዕረጋቸው ክብር ምስጋና ይድረሳቸው። በቅድሚያ እንኳን በዛሬው ዕለት ታስበውና ተከብረው ለሚውሉ እንዲሁም ለጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ወርኃዊ መታሰቢያ በዓል አደረሳችሁ አደረሰን። የቅዱሳን ረድኤት በረከታቸው በሁላችን ላይ ይደርብን። የዕለቱን ስንክሳር እንሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። አመ ሐሙሱ ለግንቦት በዛቲ ዕለት አይረፈ ኤርሚያስ አብይ ነቢይ ወልደ ኬልቅዩ ካህን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት አምስት በዝች ቀን የካህኑ ኬልቅዩ ልጅ ታላቅ ነቢይ አረፈ። ይህም እውነተኛ ነቢይ የአሞት ልጅ የይሁዳ ንጉሥ ኢዮስያስ በነገሰ በአስራ ሶስት አመቱ ማስተማር ጀመረ። ከዚያም በይሁዳ ንጉሥ በኢዮስያስ ልጅ በኢዮአቄም ዘመን አስራ አንዱ የሴዴቅያስ ዘመነ መንግስቱ እስከሚፈጸም በአምስተኛው ወር ኢየሩሳሌም እስከተማረከችበት ጊዜ ያስተምር ነበር ስለ ራሱ እንዲህ ሲል ራሱ ተናገረ የእግዚአብሔር ቃል ወደኔ መጣ እግዚአብሔርም እንዲህ አለኝ በእናትህ ማኅፀን ሳልፈጥርህ ወደድኩህ ከእናትህም ማኅፀን ሳትወጣ መረጥኩህ ለአሕዛብ መምህር አደረግኩህ አለኝ ይህም ነቢይ የእግዚአብሔርን አምልኮና ሕጉን በመተዋቸው እንዲህ ሲል የእስራኤልን ልጆች ገሰጻቸው፣ ተጠበቁ ንስሐም ግቡ፣ የእግዚአብሔር ቁጣው በላያችሁ እንዳይመጣ። ሁለተኛም እንዲህ ብሎ አስረዳቸው፣ ወደ ፈጣሪያችሁ እግዚአብሔር ካልተመለሳችሁ፣ ያለዚያ የከላውዲዮንን ንጉሥ ንጉሥ የናቡከደነጾርን በላያችሁ እርሱ ያስነሳዋል፣ ይማርካችኋልም። እንደ ቃሉም ሆነ። ሁለተኛም ሕዝቡ ተማርከው እንደ ቃሉም ሆነ። ሁለተኛም ሕዝቡ ተማርከው ሰባ ዘመን እንደሚኖሩ ትንቢት ተናገረ። ደግሞ የክብር ባለቤት ኢየሱስ ክርስቶስ ለኩነተ ሥጋ እንደሚመጣና መከራ እንደሚቀበል የአስቆሮቱ የይሁዳ እንደ የአስቆሮቱ ይሁዳ እንደሚሸጠውና ሰላሳ ብር እንደሚወስድ ተናገረ። ስለ ብዙ ሰራዎችም ተናገረ። አይሁድ ግን ሊገድሉት ወደው፣ ገርፈው፣ አስረው በጉድጓድ ውስጥ ጣሉት። እግዚአብሔርም አዳኑ። እሱ ግን ስለ እነርሱ ይለምንና ይማልድ ነበር። እግዚአብሔርም ስለ እርሳቸው ወደ እኔ አትማልድ አትማልድ፣ እነርሱ ከክፋታቸው አይመለሱምና አለው። ናቡከደነጾርም የኢየሩሳሌምን ሕዝብ በማረከ ጊዜ ከእሳቸው ጋር አለም አልማረከውም። ነገር ግን ከምርኮ የቀሩት ወደ ግብፅ ሀገር ወሰዱት የግብፅን ሰዎች ሲያጠፏቸው የነበሩ በግብጽ ወንዞች የሚኖሩ አራዊትን በእርሱ ጸሎት እግዚአብሔር አጠፋቸው። ከዚያም ወደ ባቢሎን ሀገር ወሰዱት። በዚያም የእስራኤል ልጆች ከምርኮ ከእስኪመለሱ ትንቢት እየተናገረ ሕዝቡን ሲያስተምር ኖረ። የትንቢቱ ወራትን በተፈጸመ ጊዜ አይሁድ በድንጋዮች ወገሩት፣ ነፍሱንም በእግዚአብሔር እጅ ሰጠ። ለእግዚአብሔር ምስጋና ይሁን። እኛንም ሁላችንንም በታላቁ ነቢይ በኤርምያስ ጸሎት ይማረን፣ በረከቱም ከእኛ ጋራ ትኖር ለዘላለሙ አሜን። ሰላም ለኤርምያስ ነቢያት አብያን ወለኬል ቅዩ ካህን አረፍተ ብርት ተሰሚየ ወአምደ ሐጺን እስመተነበየ በእንተ ክርስቶስ መድህን እስከ ወገርዎ እስራኤል በእብን

ለዘጸሐፎ በክርታስ ወለዘ አጻሐፎ እንዘይደርስ ለዘ አንወቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም ማራኪተ ኩሉ እምባይ ስውረይ መሐረነ ኢየሱስ ክርስቶስ። የሰማነውን በእዝነ ልቡናችን ያሳድርብን። የቅዱሳን ረዴት በረከታቸው ይደርብን። ቃል ኪዳናቸው አይለየን። ምልጃ ጸሎታቸው ይጠብቀን። አምላካችን እግዚአብሔር የሁላችንንም ፍጻሜ ያሳምርልን። በጸሎታቸው አስቡን አትርሱን እያሉ የሚማጸኑትን የቤተ ክርስቲያን ልጆች ለቤተ ክርስቲያን አስራት በኩራት የሚያወጡትን በሕጉ በስርዓቱ የሚኖሩትን የሚመላለሱትን ለወንድሞቻቸው፣ ለእህቶቻቸው፣ ለአባቶቻቸው፣ ለእናቶቻቸው ፍቅርን ትዕግስትን የሚያሳዩትን ኦርቶዶክሳውያንም ሁላቸውንም በየስመ ክርስትናቸው እንዲጠብቅልን ሀገራችን ኢትዮጵያን ጽኑ ሰላም እንዲያደርግልን ህዝቦቿን ሁሉ ከረሃብ፣ ከጦርነት፣ ከችግር፣ ከስቃይ እንዲጠብቅልን በአልጋ ቁራኛ በደዌ ዳኛ ተይዘው በየጸበል ቤቱና በየሆስፒታሉ የምህረት እጁን ለሚጠባበቁ ቸርነቱና ምህረቱ የቸርነቱና የምህረቱን እጆቹን ይዘርጋላቸው። አምላካችን እግዚአብሔር ለዓለም ሁሉ የበቃ ምህረትን ቸርነትን እንዲልክልን በሰላም እንዲያውለን አቡነ ዘበሰማያት ንበል ይትቀደስ ስምከ ትምጻእ መንግስት ከ ወይኩን ፈቃድ ከ በከመ በሰማይ ከማሁ በምድር ሲሳ የነ ዘለለ ዕለት ወጌጋየነ ከመንህ ህድግ